ከማህበረሰቡ ጋር መስራት ግዴታ ነው፣ አማራጭም አይደለም። ሞደርን ፖሊሲንግ የምንለው የማህበረሰብ አቀፍ አገልግሎት ነው። ይሄ ኮሚኒቲ ፖሊሲንግ የምንለው ሞደርን ፖሊሲንግ ነው፣ ሌላ ስሙ ነው። ሞደርን ሆነናል ዘምነናል የምንለው ማህበረሰቡን ይዘን ስንሰራ ነው። ከመሰረቱም ችግር መፍታት የምንችለው የምንሰራው ለማህበረሰቡ ስለሆነ ከማህበረሰቡ ጋር ሆነን ካልሰራን ውጤታማ አለ ነው። የፖሊስ አገልግሎት በተፈጥሮ ለብቻ የፖሊስ አባል ሊሰራ የሚችል ጉዳይ አይደለም። በጣም ትልቅ ተልዕኮ ነው። ሰላም ማስፈን ነው፣ ህግ ማስከበር ነው። የዜጎችን የዕለት ተዕለት እንቅስቃሴ ሰላማዊ ማድረግ ስለሆነ የፈለግከውን ያህል ትልቅ ተቋም ብትገነባ ሰላም የፖሊስ ብቻ ሊሆን አይችልም። ስለዚህ የሰላሙ ባለቤት ህዝቡ ነው። ከህዝብ እይታ የሚሰወር ነገር የለም። ወንጀልም ከሆነ ህዝብ ትልቅ አቅም ያለው ነው። ሰላሙም የራሱ ነው። ያለ ህዝብ ተሳትፎ የፖሊስ አገልግሎት ከግብ አይደርስም። ምክንያቱም አገልግሎት የሚሰጠው ለህዝብ ነው። ተገልጋዩ ህዝብ ነው፣ አገልጋዩ ፖሊስ ነው። ይሄ በሌለበትና ህዝብን ያላሳተፈ አገልግሎት በሌለበት የህዝብን ፍላጎት ያላማከለ የፖሊስ አገልግሎት የትም መድረስ ስለማይችል የፖሊስ አገልግሎት ውስጥ የህዝብ ተሳትፎ ወደር የሌለውና መተካ የሌለው ነው ማለት ይቻላል። ህዝቡና ፖሊስ በአሁኑ ሰዓት በእውነቱ ከሆነ አንድ ሆኖ ነው የጸጥታ ስራ እየሰራናል ነው። አንደኛ ህዝብ ያላሳተፈ ጸጥታ ስራ የትም ስለማይደርስ፣ ስለዚህ ከህዝብ ጋር ግንኙነታችን ህዝብ ውስጥ ሁሌና ድሬን ህዝባችን ያለምንም ፀጥታ ስጋት ቀን በቀን እለት የዕለት ስራውን እንዲሰራ ከዚህ አንግል ህዝባችን ደግሞ ከፀጥታ ጎን ተሰልፎ በኢንፎርሜሽን በአንዳንድ ነገር ከተማ ውስጥ በሰፈሩን በመጠበቅ ገጠር ውስጥ በተመሳሳይ ከዚህ አንግል እንደ ኦሮሚያ ያለው ሁኔታ የህዝብ ተሳትፎ በሰጥታ ላይ። ከዱሮ የተሻለ ከዛሬ አንድ አመት ሁለት አመት በፊት ሶስት አመት በፊት ዘንድሮ ደግሞ የተሻለ ነገር አለ ማለት ይቻላል። የፖሊስ ስራን ካላዘመን በሳይንስና ቴክኖሎጂ አገልግሎት መስጠት ካልቻልን፣ ዘመኑ እና አለም የምትከተለውን የፖሊስ አሰራርን ሞዴሎችን አዳዲስ ሞዴሎችን አንጥተን ስራ ላይ ካላዋልን የማህበረሰቡን ፍላጎት ማሟላት እንደማንችል ወንጀል በሳይንስ እና ቴክኖሎጂ ተደግፎ እየተሰራ ስለሆነ ውስብስብ እየሆነ ስለመጣ ያንን ደግሞ ለመቀልበስ ለመከላከልም ሆነ ወንጀል ሲፈጸም መርምሮ ለሕግ ለማቅረብ ሳይንስን መከተል እድገትን፣ ለውጥን ማምጣት በፖሊስ አሰራር አሰራርን ማዘመን የሰው ኃይልን ማብቃት ከጊዜው ጋር የሚሄድና ወሳኝ ነገር መሆኑ ነው። ትልቁ ሀሳብ የተነሳው ከህዝብ ፍላጎት ጋር ለመሄድ በፖሊስ ተቋም ውስጥ ለውጥ ማምጣት ምርጫ ሳይሆን ግዴታ ነው የሚሆነው። ስለዚህ ሞዴል የሆኑ የፖሊስ አሰራሮችን በተገቢው ጊዜው የደረሰበትን የቴክኖሎጂ እድገት የታጠቀ ኃይል በእውቀቱ የተካነ የሰለጠነ ህዝባችን ባለበት ሳይንቀሳቀስ የፖሊስ አገልግሎትን ቤቱ ተቀምጦ በፈለገበት የሚያገኝበት ደረጃ ላይ ማድረስ ግድ ለዋል። ፖሊስ አገልግሎት እየሰጠነ ያለው ግን አገልግሎት እየሰጠ ያለውን ወደ ዘመናዊነት የማሻገር ቀልጣፋ አገልግሎት የመስጠድ በህዝብ ፊት ተአማኝነት ያለው አገልግሎት እንዲሁም ህዝብን ያሳተፈ ህዝብን ያሳተፈ አገልግሎት ይሰጥና ህዝብና ፖሊስ ይቀራረባል፣ አብሮ ይሰራል፣ ውጤቱንም አብሮ ይገመግማል። ዞሮ ዞሮ ተገልጋዩ ህዝቡ ስለሆነ ህዝቡ በፖሊስ አገልግሎት እንዲረካና በፖሊስ አገልግሎት ላይ እምነት እንዲኖረው ያደርጋል ብዬ እገምታለሁ። የሚጎልን ነገር በስልጠና በካፓሲቲ ቡልዲንግ እያሰለጠንን እያበቃን ታችኛው ያለውን አመራር ስንሄድ ሞዴል እንሆናለን ማለት ነው። ዓለማችን የደረሰበት ቦታ ደርሰናል ማለት እንችላለን። በተለይ በተለይ ደግሞ ህዝባችን ህብረተሰባችን ከወንጀልና ከዘጤታ ነጻ ካረን ከህዝቡ ጋር ተባብረን ነጻ ካረን ሞዴርን ነው የምንባለ ሞዴል ስንል አንድ ነገር ምሳሌ መሆን የሚችል ስታንዳርድ መሆን የሚችል ከተለምዶ በፊት ከተለመደው ከሚታወቀው አሰራር ከፍ ያለ የተሻለ የዘመነ የህዝብን ፍላጎት በዛ ተልዕኮ በዛ አላማ ትልቅ ውጤት ማስመዝገብ የሚያስችል አሰራር ዘዴ መቀየስ፣ ያንን ዘዴ ደግሞ ውስን ቦታዎች ላይ ሞዴል የሚለው ላይ ተመርጦ እዛ ላይ ይህን አዲስ ሀሳብ ይህን አዲስ አሰራር ስራ ላይ መተግበርና ውጤቱን ያ ሲዘምን ያቺ የተመረጠችዋ ከተማ ወይ ወረዳ ከዘመነች ስራ አሰራሯን ካዘመነች በኋላ ወደ ሌላ ማስፋፋት የሚያስችል ደረጃ ላይ ማድረስ ያን ሞዴል ማድረግ ነው። ቀድሞ መከላከልን ቀድሞ ማሳወቅን የህብረተሰቡን ተሳትፎ ባለበት ማሳደግ ስላለበት ይሄ ዓለም ከደረሰችበት፣ ኢትዮጵያም አሁን ከደረሰችበት አንፃር ትልቅ ሚናና በሁሉም ዘንድ በሁሉም አመራር እንደ አመራጭ ሳይሆን እንደ ግዴታ ተወስዶ መለወጥ የሚያስፈልግበት ጊዜ ስለሆነ አስተሳሰቡ ትልቅ ነው። ውጤት እናመጣበትንም ደግሞ የሚመጣው ውጤት ቀላል ሊሆን ስለማይችል ይህ ትልቅ ድርሻ ተቋሙን በማስቀጠል ውስጥ ትልቅ ጉል ሚና ይኖረዋል ብዬ ነው ማምኑ። እንግዲህ ሞዴል ፖሊስ በኮሚኒቲ ፖሊሲንግ በጽንሰ ሀሳብ ብቻ ሳይሆን ወይም ከእሱ ጋር ብቻ ሳይሆን የሚሰራው በምርመራ ይሰራል። በሰው ሀብት ልማት አካባቢ ይሰራል። ዞሮ ዞሮ ግን አሁን አተኩረ የምንሰራው በኮሚኒቲ ፖሊሲንግ ዙሪያ ነው ማለው። ስለዚህ ሁለቱ የሚመጋገቡ ናቸው። ሁለቱ የሚመጋገቡ፣ አንዱ ለአንዱ ግብአት የሚሆን ተደጋግፈው ጠንካራ ስራ ወይም ደግሞ ጥሩ ስራ የሚሰራበት ስለሆነ የኮሚኒቲ ፖሊሲንግ እና የሞዴሊንግ ፖሊስ የሚለያዩና የተለያዩ አይደሉም ፖሊስ ኮሚኒቲ ፖሊሲን የሚያበረታታ መርማሪ ፖሊሲን የሚያበረታታ በሀቀኝነት እንዲሰራ የሚያነሳሳ፣ ስለዚህ ይሄ ሁሉ ኢኒሺዬቲፉ የኛ ኦሮሚያ ፖሊስ ኮሌጅ በእውነቱ ከሆነ አንድ እርምጃ ወደፊት ተራምዷል ማለት ይቻላል። ፖሊስ በፕሮፌሽኑ ያቀናጃል፣ ያስተባብራል፣ አገልግሎት ይሰጣል። ሳይንሱን ህዝቡም እንዲያውቅና ፖሊስን እንዲደግፍ ተልዕኮውን እንዲያውቅ ያደርጋል። ህዝብ ደግሞ ለፖሊስ ሪሶርስም ነው የመረጃ ምንጭም ነው። ሁሉም የፖሊስ ተቋም አቅም የሚኖረው ውጤታማ የሚሆነው ከህዝብ ጋር ሲሰራ ነው። በዚህ እምነት ነው እየሰራ ነው ያለነው ማለት ነው። በእጁ ንጽህነት በጥሩ ልቦና፣ በኮሚትመንት በቆራጥነት እንዲሰራ ለህዝቡ እንዲሰራ። ከዚህ አንግል ደግሞ ሞዴልነት ያስፈልጋል። ሞዴል ደግሞ እንዲህ ዝም ብሎ አይመጣም። ከቴክኖሎጂ ጋር የታገዜ ህዝባችን የደረሰበት ደረጃ አሁን ሀገራችን ኢትዮጵያ እንደምታውቁት በአንዳንድ ነገር በቴክኖሎጂ በጣም የተራቀቄ ነገሮች ስላሉ ፋብሪካ ስትሄድ፣ ትላልቅ ተቋማቶች ጋር ስትሄድ የእኛ ፖሊስ ከዚህ ጋር መራመድ እዛ ውስጥ የሚከሰተው ወንጀሎችን መርምሮ የማውጣት ሞዴልነት እያስፈልጋል። ሰላምና ደህንነት ለሁለንተናዊ ተጠቃሚነት